ዛሬ ቅድም እንዳልኳችሁ ሰፋ ያለ አገልግሎት ስላለን በአራቱም ማዕዘን እንዋዳለን። በአራቱም ማዕዘን እየተዞረ አራቱም ወንጌላት ይነበባሉ። ከነዚያ ውስጥ አንዱን የመጀመሪያውን የማቴዎስ ወንጌል ምዕራፍ 21ን እናያለን። የማቴዎስ ወንጌል ምዕራፍ 21 ከቁጥር አንድ ጀምሮ ምን ይላል? ጌታ ኢየሱስ ወደ ኢየሩሳሌም በቀረበ ጊዜ፣ አዳምጡ። በኋላም ደግሞ ካህኖች ያነቡታል። ጌታ ኢየሱስ ወደ ኢየሩሳሌም በቀረበ ጊዜ በደብረ ዘይት አጠገብ ወደምትገኘው ወደ ቤተ ፋጌ ደረሰ። ያን ጊዜም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፦ በፊታችሁ ወዳለችው ሀገር ሄዶ ያን ጊዜም ከውርንጫዋ ጋር የታሰረች አህያ ታገኛላችሁ። ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል በሉ፣ ያን ጊዜም ይሰዷችኋል። ይህ ሁሉ የሆነው በነቢይ የተነገረው ይፈጸም ዘንድ ነው የጽዮን ልጅነ ነው ጻድቅ የዋ ንጉሥሽ፣ በአህያይቱና በውርንጫዋ ላይ ተቀምጦ ወደ አንቺ ይመጣል። በሯት ደቀ መዛሙርቱም የሄደው ጌታ ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋን አመጡለት። ልብሳቸውንም በላያቸው ወዘጎዞ፣ ጌታ ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብ ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከእንጨቶች ጫፍ ጫፉን እየቆረጡ በመንገድ ያነጥፉ ነበር። ሕዝቡ ግን የደቀመ የቀደሙትም የተከተሉትም ሆሣዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሣዕና በአርያም እያሉ ይጮሁ ነበር። ጌታ ኢየሱስም ወደ ኢየሩሳሌም በገባ ጊዜ አገሪቱ ሁሉ በሙሉ ይህ ማን ነው? እያለች ታወቀች። ህዝቡም ይሄ ከገሊላ ከናዝሬት የወጣው ነቢይ ኢየሱስ ነው አሉ። ስለ ቃሎ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ታሪኩን ሰምታችሁታል፣ እንግዳም አይደለም፣ ታውቁታላችሁ። በዚህ ምንባብ ላይ በእውነት ካስተዋላው እጅግ ብዙ የሚደምቁ ነገሮች እናያለን። አምላካችን ይህ ዕለት ሆሣዕና መጨረሻው ላይ አሁን እንዳያችሁት ህዝቡ ግን የቀደሙትን የተከተሉትም ሆሣዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው ሆሣዕና በአርያም እያሉ ይጮሁ ነበር። በፊትም በኋላም ያሉት የሚከተሉትም፣ ሕፃናትም አረጋውያንም በሙሉ ድምፃቸው ይህ ነበር፣ እግዚአብሔርን በማመስገን ሁሉም ሆሣዕና በአርያም ሆሣዕና ለወልደ ዳዊት ለዳዊት ልጅ ሆሣዕና መባል ይገባዋል። ሆሣዕና ማለት መድኃኒት ማለት ነውና መድኃኒት ነው። ከዳዊት ዘር የተወለደው የድንግል ማርያም ልጅ ኢየሱስ ክርስቶስ መድኃኒት ነው። መድኃኒት መባል ለሱ ይገባል እያሉ ነበር ሲዘምሩ ነበር። እና ሆሣዕና ማለት መድኃኒት ማለት ነው መድኃኒት የተባለን ኢየሱስ ክርስቶስ ነው ስለዚህ በስሙ ዛሬ እለቱን ብዙ ጊዜ ሆሳይና በማለት እናውቀዋለን ቀኑ ሳይሆን ሆሳይና የተባለ ኢየሱስ ክርስቶስ ነው መድኃኒት የተባለ እርግጥ ነው በዚህ ቀን ደግሞ መድኃኒት ክርስቶስ ስለተገኘ ከዚህ አንፃር ቀኑን ጭምር ሆሳይና እያልን እንጠራዋለን አይደለም ይሄ ነው እና ቁጥር አንድ ጀምራችሁ ስትመለከቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወቀሪቦ እዚ ኢየሱስ ኢየሩሳሌም በቤተ ፋጌ ኢየሱስ ክርስቶስ ወደ ኢየሩሳሌም ለመሄድ በቀረበ ጊዜ በጽሑ ቤተ ፋጌ እንተ ገቦ ደብረ ዘይት የደብረ ዘይት አጠገብ የምትሆነው ከምትሆነው ቤተ ፋጌ ደረሰ። ከዚያስ ከዚህ ከደረሰ በኋላ ወሶቢያ ፀዋ ክሌተ ማርዳ ይሁ። ከዚህ በኋላ ከደቀ መዛሙርቱ ሁለቱን ጠራ፣ ሁለቱን ደቀ መዛሙርት ጠራቸው። አባቶቻችን እነዚህን ሁለት ደቀ መዛሙርት እዚህ ጋር ስማቸው ያልተጠራውን ዮሐንስና ያዕቆብ ወይም ዮሐንስና ጴጥሮስ ናቸው ይላሉ እና ከደቀ መዛሙርቱ ሁለቱን ከጠራ በኋላ ምን አላቸው? ደቀ መዛሙርቱ ፈ ደቀ መዛሙርቱ ምን አላቸው? ሶያ ፈነ ላከ ደቀ መዛሙርቱ ሁለቱን ላ ወደ የት ወይሙ ሀገረ ዘገድሚክ ይህተ ጊዜ ትረክቡ በፊታችሁ ወዳለ ሀገር ሂዱ። በፊታችሁ ወዳለችው መንደር ሂዱ። ምን ታገኛላችሁ? ወይእተ ጊዜ ተረክቡ እድግተ እስርተ ምስለ ዋላ ከውርንጭላዋ ጋራ የታሰረች አህያ በዚያ ታገኛላችሁ። ትወሙ አምፁ የታሰረችውን አያ እንዲሁም ውርንጫዋን ፈታችሁ አምጡልኝ። ይሄ ነው የመጣለት ዋናው ዓላማ፣ የመድኃኒታችን የኢየሱስ ክርስቶስ ትልቁ ዓላማ ይሄ ነው። ትልቁ ዓላማው ይሄ ነው። የታሰሩትን ለመፍታ በመጀመሪያ ደቀ መዛሙርቱን በፊታችሁ ወዳለው ሀገር ሂዱ። በፊታችሁ ወዳለው ሀገር በፊታችሁ ወዳለው መንደር ወደፊት ሂዱ ምእመና፣ ወደፊት ወደ ኋላ አይደለም። የወንጌል ልጆች ከእምነት በኋላ ከንስሐ በኋላ ከጥምቀት በኋላ ወደ ኋላ መመለስ የለም። ከንስሐ በኋላ ወደ ኃጢአት መመለስ የለም። ወደ ፊት ወደ ፊት ሂዱ። ጌታ በሌላ ስብከቱ ላይ እርፍ ይዞ ወደኋላ የሚያርሱ የሚያርስ የለም አለ። ወደፊት ነው መጽሐፍ ቅዱስ ወደፊት፣ ሁልጊዜ ወደ ኋላ አይልም ወደፊት በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ አስራ ዘጠኝ ላይ ታስታውሱ ከሆነ ቅዱሳን መላእክት ሎጥንና ቤተሰቦችን ቤተሰቡን ይዞ ሲወጡ ወደ ኋላ እንዳትመለሱ ወደፊት ሂዱ ብቻዩ ተመልከቱ ነው። አሁን ወደፊት ወደኋላ ለምን? ወደፊታችሁ ወዳለው ሀገር ሂዱ። ያቺ ሀገር ማና? ወደፊት የምትመጣው የምትገለጠው ሀገር ኢየሩሳሌም፣ በተስፋ የምንኖረው ክርስቲያኖች፣ ኢየሩሳሌም ሰማያዊት፣ በሰማይ ያለች ሀገር ወለመሳ ሀገር እንተ ውስተ ሰማያ፣ በሰማይ ያለች ሀገር አለችን። ወደዚህ ሂዱ፣ ወደፊት ወደፊት ገና የምትገለጠው ትምጻ መንግስት ቀያለ የምንጠባበቃ ሀገር መንግስት፣ ወደ እሱ ሂዱ ነው እኮ። መልእክቱ ይሄ ነው፣ ምዕመናን ወደዚህ ሂዱ፣ ወደ ፊታችሁ ሂዱ። ምዕመናን ይይዛችሁ ወደፊት ሂዱ። ለማን ለቅዱሳን ሐዋርያት ነው። ወደፊታችሁ ወዳለው መንደር ሂዱ። ወደፊታችሁ ወዳለው ሀገር ሂዱ። በዚያም የታሰሩትን ፍቶ ምዕመናንን፣ በስህተት ያሉትን፣ በኃጢአት የታሰሩትን፣ በበደል የተያዙትን፣ የተጨነቁትን በንስሐ ፍቷቸው፣ በትምህርት በእውቀት ውለዷቸው። እነዚህን ይዛችሁ ፍቱልኝ፣ አምጡልኝ፣ እኔ ፈልጋችኋለሁ። ምናልባትም ምን ታደርጋላችሁ፣ ምን ተደገብሩ፣ ምን ልታደርጉ ነው፣ ምን ታደርጋላችሁ ብሎ የሚጠይቃችሁ ሰው ካለ በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋችኋል በሉ። እኛ ጌታ የሚፈልገን ሰዎች ነን። ክርስቲያኖች፣ እንዴት የሚወድን ይህን ያህል የሚፈልገን ሰው ነን ሰዎች ነን። እንዲህ የሚወደን ሰዎች ነን። ጌታ ያለን ሰዎች ነን። ጌታቸው ይፈልጋቸዋል። እንደ ታሰርን እንድንቀር አይፈለግም። እግዚአብሔር በልዩ ልዩ መንገድ በተለያየ መንገድ ዛሬ እግዚአብሔር ጥሪውን ያስተላልፋል። ይህን ጥሪ ሰምተን ደግሞ ከእስራታችን መፈታት የኛ ድርሻ ነው። ቅድም በቅዳሴ ጊዜ አባታችን ሲናገሩ ነበር። ንስሐ ገቡ እያንዳንዳችሁ የነፍስ አባት ይኖራችሁ። አዎ ወገኖቼ፣ በዚህ ቀን ብቻ አይደለም። ዛሬ ይፍቱኝ ነው እያለ ወደዚህ እንመጣለን። ጥሩ ነው መምጣታችን፣ ግን አንድ ቀን ብቻ አይደለም። በየጊዜው ንስሐ መግባት አለን። ምክንያቱም በየጊዜው ኃጢአት እንሰራለና፣ በየጊዜው በዓለም ነዋ የምንኖረው። ስለዚህ ምን አለ ጌታ? ወደዚያ ወደፊታችሁ ወዳለው ሀገር ሄዱና የታሰረችውን አህያዋንና ውርንጭለዋን ፈታችሁ አምጡልኝ። አዎ ያቺ አህያ እስከ ውርንጫዋ እኔና እናንተነን። ይቺ አህያ፣ ይቺ ውርንጫ እግዚአብሔር የሚፈልጋት ታስራ ጌታቸው ይፈልጋቸዋል። እነዚህ አህዮች ተሰርቀው ሰዎች ሰርቀው ወስደው ነበር ያሰሯቸው። እርሱ ባወቀ ነው። በተፈጥሮ ጌታቸው ፈጣሪያቸው እርሱ ነው እና አህዮቹ ፈታችሁ አምጡልኝ። ይገርማል። ፈታችሁ አምጡልኝ አለ። አህዮቹ ተፈቱ። አሁን አህዮች እየተባሉ እኔና እናንተ ነን። በዚህ አህያ ላይ በእነዚህ አህዮች ላይ በውርንጫዋና በእናቲቱ አህያ ላይ ክርስቶስ ተቀመጠ ይላል። ምንድን ነው ወእመቦ ዘይቤለክሙ ምንተ ትገብሩ በሉ ጊዜሆሙ ይፈቅዶሞ። ጌታቸው ይፈልጋቸዋል አምላካቸው ይፈልጋቸዋል። እኔ እፈልጋቸዋለሁ። ኖ ኖ ንስሓ ግቡ ንስሓ ግቡ ይህድግ፣ ይፍታ፣ ያንጽ፣ ወይ ቀድስ ብሎ ካህኑ አስተስርዮ ኃጢአታችሁን ይፈታችኋል። እናንተ ወደዚህ ኑ፣ ወደ ቤቴ ኑ እያለ ጌታ ጥሪውን ያስተላልፋል በሀዮቹ አማካኝነት። እኛ ነን። ከዚያ በነቢያት እንዲህ የሚል ትንቢት ተነግሮ ነበር። አንደኛው ጌታ የነቢያትን ትንቢት ለመፈጸም ነው የመጣው። በልዋ ለወለተ ጽዮን ነዋ ንጉስ እጂ ጻድቅ ወይዋ ዋ ሊመፅን ዘጫ እንዲበልግቶ ሊበ ኋላ ለጽዮን ልጅ እንዲብላችሁ ንገሯ። እነሆ ንጉስ እሺ ባህያ ላይና በውርንጫዋ ላይ ተጭኖ ይመጣል ተብሎ በኢሳይያስ በዘካርያስ ተነግሮ ነበረ። ስለዚህ እንዲህ ተብሎ ተነግሮ ነበር። ያንም ትንቢት ለመፈፀም፣ አንዱ የመጣበት ዓላማ ትንቢቱን ለመፈፀም ሲሆን የነቢያትን ቃል ለመፈፀም ወይ ተፈጸመ ኩሉ ብሏል። አሁን በሚቀጥለው ዓርብ ላይ ስናይ የምናየው ነው እና አንዱ ትንቢት ነቢያትን ለመፈፀም ነው። ሱባኤው ተቆጥሮ ነበር፣ ምሳሌ ተመስሎ ነበር፣ ትንቢት ተነግሮ ነበርና እርሱን ለመፈጸም ጌታ የኢሳይያስን የዘካርያስን በመላ የነቢያትን ቃል ለመፈጸም ምን ሆኖ መጣ? ባህያዋ ላይ ተቀምጦ መጣ። ለምን በአህያ ላይ ተቀመጠ? ለምን በሰረገላ ላይ በወቅቱ የነበሩት ወቅቱ የነበሩት ነገስታት የሚቀመጡት በልዩ ልዩ መንገድ ነበር። በሰረገላ እንዳሁኑ ፕሌን አውሮፕላን ወይም ደግሞ ልዩ ልዩ መኪናዎች በሌሉበት፣ ተሽከርካሪዎች በሌሉበት ዘመን ማለት ነው። በዚያን ሰዓት ሰረገላ ነበረ ትልቁ መጓጓዣ ወይም የነገስታት መጓዣ መጓጓዣቸው በሷ አለ። በፈረስ በበቅሎ አላደረገው በአህያዋ ለምን አንዱ እንዳልኳችሁ ቅድም ትንቢተ ነቢያትን ለመፈጸም ነው። ነቢያት ዘመነ ሰላም ከሆነ ብዙ ጊዜ በአህያ ተቀምጠው መነሳነስ ይዘው ካባ ደርበው ይመጣሉ። ጭራቸውን፣ መቋሚያቸውን ይዘው ለምን? ምን ሲሉ ነው? ነጭ ጭራ ይዙና ይመጣሉ ዘመነ ሰላም ደረሰ፣ አይዟቸው ለማለት ነው፣ ለማብሰር። ክፉ ዘመን ከመጣ ደግሞ አሁን እንዳለንበት ዘመን፣ የጦርነት ዘመን፣ የኃጢአት ዘመን ከሆነ ደግሞ ምን ያደርጋሉ? በፈረስ በሰረገላ ሆነው ዘገር ነጥቀው ጦር ሰብቀው ይመጣሉ። ለምን ፈጥነው ለማምለጥ ለመዋጋት፣ ጠላታቸውን ለመውጋት፣ ከጠላታቸውም ለመሮጥ ለማምለጥ። ስለዚህ አህያዋ ቀስ ብላ ነው የምትሄደው። ፈረስ በቅሎ ፈጣኖች ናቸው። አሁን ጌታ ደግሞ ቀስ ብላ በምትሄደው ባህያዋና ያውም በውርንጭላዋ ላይ በውርንጭላ ላይ መቀመጥ አይቻልም። የሚገርባቸው ነገር በእናቲቷ አህያ ይቻል ይሆናል። ምክንያቱም መጫ ውርጭ ጭላ ሀገር አትችልም። እግዚአብሔር ግን በጥበቡ እርሱ ባወቀ ተጫነበት እና ለምንድን ነው በዚች መጣ? ከፈለጋችሁኝ አሁን አየዋ ፈጣን አይደለች ብያቸው ነው ቀስ ብላ ነው የምትሄደው። ከፈለጋችሁኝ አለው አለውላችሁ ታገኙኝ አላችሁ ከሹኝ አልጠፋም ለማለት ነው እና አለሁኝ ከቅርብ ነኝ፣ አርቃችሁም ለማለት ነው እና ባህየዋ ውርንጫ ላይ እና ባህየዋ ላይ መጣ። ይህም የነቢያትን ትንቢት አንዱ ለመፈጸም ነው። ከዚህ በኋላ ደግሞ ደቀ መዛሙርቱ ሂዶ አንጡ ተብለው ተልከዋል። ውሃዊ ሮሙ ሄዱ ይላል። ውሃዊ ሮሙ አርዳዊሁ ገብሩ በከመ አዘዞሙ ጊዜ ኢየሱስ ቁጥር ስንት ላይ ነው? ቁጥር ስድስት ላይ ዋምፀው ሎቱ እድቅ ተእዘርተ ከዚህ በኋላ ነው አየዋን ፈትተው አመጡ ወረሃኑ አልባ ሲሆሞ ዲበዋለ ባህያይቱ ላይ በውርንጫው ላይ ሄዳው አየዋን ፈትተው አመጡ እንደገና ማምጣት ብቻ አይደለም ልብሳቸውን በአህያዋ ላይ አስቀመጡ ጎዘጎዙለት እንዲመቸው ለማን ለጌታ እንዲህ የተመቸ ህይወት ይፈልጋል ጌታ። የተጎዘጎዘ የተነጠፈ ማለት በንሳ በቅድስና በፍቅር በድትና የተዘጋጀ ህይወት ይፈልጋል እያሉ ነው ሐዋርያት። ልብሳቸውን አነጠፉለት። ሰውነታቸው ልብስ ሰውነት ነው፣ ህይወት ነው። ህይወታቸውን ለጌታ የሚመች አድርገው አቀረቡ። የኛስ ህይወት ለጌታ ይመቻል? የእኛ ልብስስ ነጽቷል? ጌታ ሊቀመጥበት ይችላል? የእኛ ህይወት ይህ ነው ወገኖቼ። አሁን ልብሳቸውን ወዘጎዙ አንደኛ፣ የመጀመሪያው ደቀ መዛሙርቱ ውሃዊ ሮማርዳዩ ገብሩ በከማዘዙ እንዳዘዛቸው አደረጉ፣ ታዛዦች ምን እንዳላቸው አደረጉ። እንዳዘዛቸው አደረጉ። እግዚአብሔር እንዳዘዘን እናደርጋለን ወይ? እግዚአብሔር እንዳዘዘን እንሰራለን ወይ? ሐዋርያት ያሳዩን ይህን ነው። ገብሩ በከመ አዘዞሙ። ያዘዛቸው ሁሉ አደረጉ። እንዳዘዛቸውም አደረጉ። ሂዱ ተባሉ ሄዱ። ወደፊት ሂዱ ተባሉ ወደፊት ሄዱ። እኛ ሶሌት ነው የምንጓዘው እኛስ ታዛዦች ነን ወይ? ጌታ ያለውን ነገር ሁሉ ለመፈጸም ፈቃደኞች ነን ወይ? ድምፁን እንሰማለን ወይ? መቼ ነው ካልሰማንስ፣ መስማት የምንችለው መቼ ነው ወገኖች? በእውነት ይህ ዘመን ይህ ወቅት፣ ዝም ብለን በልምድ የምንጓዝበት የምናልፍበት ጊዜ አይደለም። አሁን ያ የዋዛው የፈዛዛው ጊዜ አለፈ፣ አከተመ። የቁም ነገር ጊዜ መሆን አለበት። የንስሐ ጊዜ መኖር አለበት። ታዛዦች እንሆን፣ ድምፁን እንስማ። ብዙ ጊዜ ታዛዥነት ምንድን ነው? ስጡ፣ መጽቱ ምናምን፣ ከዚህ ጋር አታያይሉት። ከዚህ በላይ ነው። መስጠት ሌላ ነገር ነው። ገንዘብ ሌላ ትርፍ ነው እኮ ገንዘብ ሽ ገንዘብ ግን ማንም አይፈለገው። እግዚአብሔር የሰላምተ ገንዘብ ችግረኛ አይደለም። እሱ ሌላ ጉዳይ ነው። ሲገባን ካገባን በኋላ ምን ተንግበር ምን እናድርግ ብለን የምናደርገው ነው። እኛ የሚፈለገው መጀመሪያ ህይወታችን እንዲ ማንጻት ነው። ጌታ በአህዮቹ ላይ ተቀመጠ። እኛ አህዮችንን የእኛ ጌታ እግዚአብሔር አሁን በእኛ ህይወት ሚመጣ መቀመጫ ያገኛል። በእውነት እንመቸዋለን፣ እናስቀምጠዋለን። ግንም ተናንተለው አንጎረብጠው እንደዚህ የሾ ጸበርት አያችሁ፣ ይሄ ሾ አለው፣ ሾ አለው። በዚህ ቀን ቅድም እንዳያችሁት በምርባቡ ላይ በፊትም በኋላም ያሉት እፅዋቱን እየቆረጡ ዘንባባ ወይም ጸበርት ወይም ሰኔን ወይም የወይራ ቅጠል ወይም ደግሞ ተምር ከነዚህ ዛፎች እየቆረጡ ይዘው መጥተዋል። ሁሉም ትርጉም አላቸው። አሁን እሾህ አለው፣ ጫፉ ላይ ይወጋል። ትርጉም አለው። አያችሁ እሺ። ያዝ ያዝ አድርጉት እያሉኝ ነው። እውነት ነው፣ ሰዓት የለንም። ያው ለእናንተ አስበው ነው መላከመው የሚጨነቁት። ግን ደግሞ አንዳንዴ ደግሞ በእውነት ማወቅ ያለብንን ማወቅ አለብን። አይ እናውቀዋለን ከሆነ ጥሩ ነው። እሺ እውነት ነው፣ ታውቁታላችሁ። አሁን የቸገረን ግን መተግበሩ ነው። መቼ እናድርገው ነው? መቼ እናድርገው? ባህሪው የማይመረመር እንደዚህ፣ ይሄ ይወጋል። አንተም ባለ እምነት መመርመር አይቻልም ቲወጋለህ እሳት መለኮት የተዋሃደው አምላክ ነውና ፈጣሪ ነህና ልውለ ባህሪ ነህና ልውል ነው። ተብር ያዙ አንድ ነው ይላሉ። ፍሬው አንድ ነው፣ ይሄ ደግሞ በእሾህ የተከበበ ነው። አንተንም መመርመር አይቻልም በማለት ነው። እና ደቀ መዛሙርቱ ታዘዙ። ነው ያላቸውን ሁሉ አደረጉ። እኛም ልናደርግ ይገባናል። እርሱ ምንድን ነው? ገንዘብ መጽዋት፣ ይህን የምንላችሁን ይሄ ትርፍ ነው። ከዚያ በፊት ግን ሕይወታችሁን ለእግዚአብሔር፣ ለስጋው ደግሞ ለንሳ ተዘጋጁ። መታዘዝ ማለት ይሄ ነው ወገኖች። የመጀመሪያው ይሄ ነው። እግዚአብሔር ከእኛ ምን ይፈልጋል ከተባለ፣ አንተን፣ አንቺን፣ እኛነታችን፣ ሕይወታችን ነው የሚፈልግ ለልብሳችን ለገንዘባችን አይደለም የሞተው ለእኛ ነው። እንዴ ይህን ሁሉ መከራ የሚቀበለው። ስለዚህ ንስሐ እንግባ እንታዘዝ። መታዘዝ ማለት ይህ ነው። ከዚያዝ በአህያዋ ላይ ተቀመጠ። ልብሳቸውን ወዘወዙለት። ሌሎች ደግሞ ለአህያዋ ምንጣፍ አነጠፉ። ልብሳቸውን አነጠፉላ። እንኳን አንተ የምትሄድባት አህያ እንኳን መሬት መቀመጥ መሬት መንካት አይገባትም። ክብር ነው የታደለችው አህያ፣ ክርስቶስ የተቀመጠባት አህያ፣ ክርስቶስ የተቀመጠባት ውርንጫ አይደል የታደለችው ውርንጫ እረሷን ባለውለታና ገና በእለተ ልደት የሰራችሁን ታውቃላችሁ። እስትንፋሷ እኮ ሰጥታ ነው። ከማንም በፊት በእስትንፋሷ አህዮቹ፣ ላሞቹ ያሟሟቁት ጌታ አሁን ያኔ እርቃኑን እያለ ክርስቶስ በህፃንነቱ በቤተልሔም ሲወለድ በዚያ ብርድ ወቅት እንስሳት አህዮቹ ላሞቹ መጥተው እስትንፋሳቸውን ገበሩለት። አሁን ደግሞ ጌታ አህያዋን አከበራ። ያቺ ከቤተልሔም ሲወለድ ጀምራ ምስጋና ክብር፣ ግን አምኃ ስታቀርብ የነበረችው አህያ እስከ ቀራሪ ድረስ ሸኘችው። ተመልከቱ፣ እስከዚህ ድረስ ዛሬ ደግሞ ማደሬ ሆና መጣች። እርሱም ማከባትያችን አህያ ውለቷም ከፈለላት። በራሷ ላይ በጀርባዋ ላይ ቁጭ አለ አህያዋ። ተመልከቱ ምንጣፍ ተለጠፈላት ተጎዘጎዘላት። እግዚአብሔር ሲያከብር ሁሉም ያከብረናል። አያችሁም? እግዚአብሔር ሲያከብር ሁሉም ያከብረናል። አሁን አህያን ያገኘ ሁሉ በሉን ላይ ይሸንጠዋል እንጂ፣ ማን ነው እንደሚያከብረው? ልብሱን እኮ ነው የተጎዘጎዘ። ምን ስለሆነች? ጌታ ስለተቀመጠባት። ወገኖች፣ ጌታ ሲያድርብን የስጋው የደሞ ማደሪያዎች ስንሆን ንሳ ስንገባ ጌታ የሚያድር እንዴት ነው እንዴት ነው በእኛ ላይ የሚጫር ካላችሁ፣ ስጋው ደሞ ስንገባል ንሳ ስንገባ ያ ነው ጌታ አደረብን። የጌታ ማደሪያ ሆኛለሁ። አሁን ለጌታ ሰውነቴን መንጣፍ አድርጌ ያስቀምጫለሁ ማለት ንስሐ ስንገባ ነው እና ንስሐ እንድንገባ አምላካችን እግዚአብሔር እንዲያድርብን እንዲቀመጥብን መልካም ፈቃዱ ይሆንልን። እግዚአብሔርን ከመወርበጥ እንደገና ደግሞ ገልብጦ ከመጣል እግዚአብሔር ያድነን። እሺ። አሜን። ወስብሐት ለእግዚአብሔር።